ዶክተር አብይ ዛሬ እኛ ሀገር መጥቷል። ዶክተር አብይ አህመድ በእንግዲህ አማራ ክልል በኦሮሞ ብሔረሰብ ዞን ኬሚሴ ከተማ ተገኝቷል። ክበር አላሁ አክበር ማሻ አላ ታሪክ ሰርተናል። ውዶቼ በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። አዶናይ ሰበብ ሆኖ ረምዚድ ሊስቴት አንድ ሚሊዮን ፎሮ ሊገ አይኔን ተሻለን ይኳል አልሐምዱላችን ሁሱ እየተሻለ ነው። ከአንድ በቱ እንግዲህ አንድ መልእክት ያስላ ሰላሙ አሌይኩም ወረህመቱላ ወበረካቱሁ። ውድ የቲክቶክ ቤተሰቦች፣ ሙስሊም ወንድሞች፣ ክርስቲያን ወገኖች እንዴት ናችሁ? እንግዲህ ከሶስት ቀን በፊት ቪዲዮ ለቅቄ ነበር። በስተ መጨረሻ ወንድማችን አሽረፍ ምላሽ ሰጥቷል። ወንድማችን ሙንሺድ አሽረፍ ናስር ችግር ውስጥ ነው ያለው። ከቅርብ የወደቀ ይድናል። ከጉዳት ትልቅ በሽታ ነው። በመኑት መከዳት አለ። ፌስቡክ ላይ እሺ

ነው በጣም እየተበራታ ነው። ዛሬ ምሽት አንድ ሚሊዮን እንገባለን። እየጦፈ ነው። አልሐምዱሊላህ ረቢል አለሚን አዱናይን አለማርነቅ እንዲሁም ደግሞ አዱናይን አለማርነቅ አይቻልም። በጣም ታሪክ ሰርቷል። በጣም የሚያስደስት ነገር ነው። ዶክተር አብይ ዛሬ እኛ ሀገር መጥተዋል፣ ኬሚሴ። ለማንኛውም የተለያዩ ቪዲዮች አሉ፣ እንመለከታለን። ከእናንተ የሚጠብቀው ላይክ ላይክ እያደረጋችሁ ሀሳብና አስተያየታችሁን ሲጣችሁ፣ እስከ ፕሮግራማችን ፍጻሜ አብሯችሁን ቆዩ። ቀጥሳ ወደ ቪዲዮ ያ ጀማ በዚህ በምስሉ ላይ እንደምትመለከቷቸው ቪዲዮችን ጭምር ዛሬ ዶክተር አብይ አህመድ በእንግዲህ አማራ ክልል በኦሮሞ ብሔረሰብ ዞን ኬሚሴ ከተማ ተገኝቷል። ነገር ግን አልሰማ። ይህ ነገር ምስጢራዊ ነው። ለማንኛውም በዚህ መልኩ በጣም ሌላስ እንግዳ ነበር። ይመጣል የተባለው አማራ ክልል ርዕሰ መስተዳደር እሱ ነበር ይመጣል የተባለው። ዶክተር አብይም መጥቶ ሰርፕራይዝ ተደርገናል ማለት ነው። ለመጀመሪያ ጊዜ እንግዲህ በአማራ ክልል ብዙ ዞኖችን ጎብኝቻለሁ። ያልጎበኘሁት እስካሁን ድረስ ኬሚሴን ነበር። ኬሚሴን በመጎበኘቴ በጣም ደስ ብሎኛል ብሎ ያስተላለፈው መልዕክት አለ። በጣም ደስ ይላል። ህዝቡም በደማቅ ሁኔታ ተቀብሎታል። እንዲሁም ደግሞ ኮሪደር የተለያዩ ቦታዎችን ጎብኝተዋል። ለህዝቡ መልዕክት አስተላልፏል። በጣም ደስ የሚል ጊዜ ነበር። ሀገራችን ስለ ጎበኘ እጅግ አድርገን እናመሰግናለን ለማለት እንወዳለን። ለማንኛውም ወደ ሌላኛው ቪዲዮ አልፍኩላቸው። የሰው ደስታ የሚያስደስታችሁ ወንድማችን ሁሉ እየተሻለ ነው። ከአንድ በቱ እንግዲህ አንድ መልእክት ያስተላልፍልናል። እስኪ በጋራ እንመልከት። አይኔ ተሻለኝ ያ በአይናቸው የተፈተኑ ሰዎች ናቸው ይላል ይናገር እንጂ። ይህን ቪዲዮ ተመለከትኩኝ። አልሐምዱሊላህ ረቢል ዓለሚን። ሁላችንም አላህ በሰጠን ጸጋ እናመስግን ለማለት እወዳለሁ። ወንድም ያስተላለፈው መልእክት ግን በጣም ነው ልቤን ይነካ ማለት ነው። እንግዲህ ኡስታዛችን የአይን ጸጋ የሚያውቀው በአይኑ የተፈተነ ሰው ነው አለ። ሱብሃነላህ አላህ እስከ መጨረሻው ድረስ አፍያ ያድርግህ ያሽልህ ለማትወዳለው ይህንን ብስራት ስለሰማሁን በጣም ደስ ብሎኛል። ነገር ግን ስንቶቻችን ነው በተሰጠን ነገር ማናመሰግነው። ለውሳዛችን ሱ ሁላቸው እንዶ አድርጉለት ይበልጥ እንዲሻለው። ከዚህ ጋር ተያይዞ አንድ ወንድም የሚያስተላለፈው መልክት አለ እስኪ በጋራ እንመልከት። ሰላሙ አሌይኩም ወረሐመቱላህ። አላህ ለሰዎች ብዙ ውለታዎችን ውሏል፣ ብዙ ጸጋዎችን አድርጓል። እነዚህን ውለታዎቹን ጸጋዎቹን ግን ብዙዎቻችን አናስተነትናቸው። አንዳንድ ነገራቶች በዙሪያችን ያሉ ነገራቶች እነዚህን የአላህ ጸጋዎች እንድናስተውል ያደርጉናል። ለምሳሌ ይህንን ሕፃን ተመልከቱት። ለመጀመሪያ ጊዜ ወላጆቹን በደንብ እየተመለከተ ያለ ሕፃን ነው። ይህንን ነገር ስመለከት የአላህን ጸጋ ምን ያክል ብዙዎቻችን ዘንግተነዋል። እስኪ አንድ የምትቀርቡት ወዳጃችሁ ካለ ከልጅነቱ ጀምሮ መመልከት የማይችልን ማየት የማይችልን አካል የምትቀርቡትን አካል ጠይቁ እስኪ ምንድን ነው የምትፈልገው? አላህ ምን ቢያደርግ ልትመኛለህ? ብላችሁ ብትጠይቁት የመጀመሪያ መልሱ ሊሆን የሚችለው አላህ መመልከት እንድችል አድርጎኝ የሰው ልጅ ምንድን ነው ዱንያ ምንድናት የሚለውን ነገር ማየት ነው። ሰው ምንድን ነው የሚለውን ነገር ማየት፣ ዱንያ ምንድናት የሚለውን ነገር ማየት ነው ብሎ ሊመልስላችሁ ይችላል። ሱብሃነላህ፣ ተመለከታችሁ? አላህ በዚች በአይናችን እንኳን የዋለልን ውለታ፣ በዚች በአይናችን ብቻ አላህ ምን ያክል ውለታን እንደዋለልን ተመለከቱ። ሰዎች ለአንዴም እንኳን ተመልሶላቸው ነገሮችን ማየት የሚፈልጉበትን ነገር ለእኛ አላህ ይህንን ነገር አግርቶልን ምንድን ነው እያየንበት ያለው አላህ የሚወደውን ነገር እየተመለከትንበት ይሆን ራሳችንን እንጠይቅ በዚሁም ደግሞ አላህ ምን ያክል ውለታን እንደዋለልን እንመልከት አንድ ገረድ ቢያደርግብን ምን ያክል ጭንቀት ውስጥ እንደምንገባ አሰቡት። ይህ ውለተው በአይናችን ላይ ብቻ የዋላት ውለታ ነው። ከዚህ በተጨማሪ ሌሎች አካል ክፍሎቻችሁን እያስተዋላችሁ አላህ ምን ያክል ጸጋን እንደዋለልን ማስተዋል ትችላላችሁ። ለዚህም አላህ ስብሓነ ወተዓላ የእሱን ጸጋ ቆጥረን እንደማንዘልቀው ሲነግረን ወኢን ተዑዱ ኒዕመተ ላሂ አላህ በእናንተ ላይ የዋለላችሁን ውለታ ይህንን አድርጎልኛል፣ ይህንን አድርጎልኝ፣ እንደዚህ አድርጎልኝ እያላቸው ቆጥራለሁ ብላችሁ ትነሱ፣ ላ ቱሕሱሃ ቆጥራችሁ አትዘልቁትም ይለናል አላህ ሱብሓነሁ ወተዓላ። ጸጋዎች ሁሉ አመስጋኝ ባሮች ያደረገን። ወሰላሙ አለይኩም ወራህመቱላሂ በሰማነው የምንጠቀም ያደርገን። አልሐምዱሊላሂ ረቢል አለሚን አልሐምዱሊላሂ ለአንዕመቲል ኢስላም። እንሻአላህ በተሰጠን ነገር እናመስግን። አላህ ብዙ ነገር አድርጉልናል። ብዙ ፈተናዎችና ህመም ውስጥ ያሉ አሉ። እነሱን እናስታውሳቸው። እንሻአላህ ለእነሱ ደግሞ አላህ አፍያ አድርጋቸው። በዚህ ጊዜ ብዙ ነገር እንደተማራችሁ ተስፋ አደርጋለሁ። ወደ ሌላኛው እሄዳለሁላችሁ። በስተመጨረሻ ወንድማችን አሽራፍ ምላሽ ሰጥቷል ምንድን ነው የገጠመው የሚለው አላህ ይጠብቀን ፈኢነማ አልእሱሩ ይስራ ሁሌም ከችግር በኋላ ምቾት ደስታ አለ ማለት ነው ማታ ላይቭ ላይም ስከታተላቸውም ነበረ ወላሂ ብዙዎቻችን ያሳዝነው በጣም ስቅስቅ ብሎም ሲያለቅስ ነበር ተመልክተናል በገዛ ወዳጁ ነው የተካደው ማለት ነው ብዙ ኪሳራ እንደገጠመው ተናግሯል አሰላሙ ዓለይኩም ወረሐመቱላሂ ወበረካቱ ወደ ቲክቶክ ቤተሰቦች የሙስሊም ወንድሞቼ ክርስቲያን ወገኖች እንደት ናችሁ እንግዲህ ከሶስት ቀን በፊት ቪዲዮ ለቅቄ ነበር። ከዛም ያሉ ቪዲዮዎች ነበሩ። ያለሁበት ሲቹዌሽን ደግሞ ዛሬ በላይቭ በተወሰነ መልኩ አሳውቅ ያለሁ። እንግዲህ የሰው ልጅ ሆኖ የማይቸገር፣ የማይንገዳገድ፣ የማይወድቅ ወድቁ የማይነሳም የለም እና እንግዲህ እኔ አሁን ያለሁበት ሁኔታ ነው አላህ ሱብሓነሁ ወተዓላ ደግሞ

በአጠቃላይ ኦልሞስት ወደ 1 ሚሊዮን 428ሺህ አካባቢ እዳ ውስጥ ያለሁት በስራ ኪሳራ፣ ሌሎችም ሌሎችም ተጨማሪ ነገሮች አሉ። ይህንን ማለት በጣም አፌን እያያዘኝ ክሮሬን እያነቀኝ ነው የሚለው። ግን መሆን ያለበት ነው። እንግዲህ ሰው እርስ በርስ ይረዳዳል፣ እርስ በርስ ይተጋገዛል። በዛ ሁኔታ ውስጥ ሲሆን ነው ሁሉም ነገር የተሻለ የሚሆነው። ጀዛኩሙላህ ኸይር። እንሻላህ ላይፍ መገባበት ሰዓት ይኖራል። ይህ ቪዲዮ ፖስት ካደረግኩኝ በኋላ ላይፍ እገባለሁ እንሻላሁ ተዓላ እንወያያለን። ያለውን ነገር እንሻላህ የተሻለ ነገር እንደሚኖር ተስፋ ያለኝ ከአላህ ከአብራችሁኝ ስለሆናቸው እጅግ አመሰግናለሁን። ጀዛኩሙላህ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱሁ ኩም ሰላም ወራህመቱላ ወበረካቱ ያጀማ ነገኛ፣ የሚገጥመን ነገር አናውቅም። በዚህ አካውንት እንግዲህ ወንድማችንን የቻልነውን አቅም እንደግፍ ለማለት እወዳለሁ። እንግዲህ በሚቀርበው ሰው ያው ላይቭ ላይ ትናንትና ስከታተል ነበረ በሚያምነው ሰው እንደተገዳና ኪሳራ ውስጥ እንደገባ ነው። እንግዲህ የሰው ገንዘብ ስራ በሚሰራበት ሰዓት ያ ገንዘብ ስላለበት ዳውስ ስለገባ በጣም ከፍተኛ ችግር ውስጥ እንደገባ ስለተናገረ ነው። እንግዲህ ተስፋ ቆርጦ ሲያለቅስ እንዲሁም ደግሞ መልዕክት ሲያስተላልፍ በቲክቶክ ሲናገር ነበረ የተለያዩ መልዕክቶችን ጭምር ማለት ነው። ወንድማችን አሽራፍ ሁላችንም እናውቃለን ብዬ አስባለሁ። ስለዚህ ሁላችንም የቻልነውን አቅም እንደግፈው፣ እንሻአላህ ይበልጥ ይነሳል፣ ይበልጥ ያድጋል ብዬ አስባለሁ። ማታም ገንዘብ ሲሰባሰብ እና አካውንት ሲለጠፍ ነበረ። ብዙ ወዳጆችም እንግዲህ የቅርብ ሰዎችም ቪዲዮ አብረው ሲያሰባስቡ ነበር። በጣም ደስ ይላል። ለማንኛውም አላህ ከእንደዚህ አይነት ፈተና ሁላችን የሚጠብቀን። ወንድማችንም አይዞክ ከአላህ መቼም ተስፋ አይቆረጥም። እንዲሁም ደግሞ ሙስሊም ወንድሞች እህቶች አሉህ ብዬ አምናለሁ። እነሱም ይደግፈዋል፣ እንደግፈው ለማለት እወዳለሁ። ማ አላሁ አክበር፣ አላሁ አክበር፣ ማሻ አላህ ታሪክ ሰርተናል ውዶቼ። በጣም ነው የምወዳችሁ በጣም ነው የማከብራችሁ። አዶናይ ሰበብ ሆኖ ረምዚድ ሊስቴት አንድ ሚሊዮን ፎሎ ሊገባ ነው ማለት ነው። ባቡልከይር ደግሞ ስምንት ሚሊዮኑን የኢትዮጵያን ብር ሊሸለም ነው ወይም ቻሌንጁን ሊያሸንፍ ነው። ብዙ ምስኪኖችን ልትረዱ ነው። ያጀማ አንድ ፎሎ ባደረጋችሁ ቁጥር አሁን ነው እዚሁ ላይ ሰርች የማደርግላችሁ እንሻላ ወደ 900ሺ ፎሎወር ገብቷል ቅድም 99 አካባቢ አሁን ደግሞ ቪዲዮውን እንመልከትና ሰርች ላድርግላችሁ በዙ ላይ እንግዲህ በኋላ ቪዲዮውን ከለቀኩ በኋላ አንድ ሚሊዮን ሊገባ ይችላል ያው ዛሬ ምሽት አንድ ሚሊዮን እንገባለን ሁላችሁም ፎሎ እንድታደርጉ ነው ብዙ ሰዎች ታሪክ ሰርተዋል የተለያዩ ቪዲዮዎች እንመለከታለን እና አዶናይም ትናንትና አዶናይ በባቡልከይር ተገኝቶ ቪዲዮ ከሰራ በኋላ ነው እንዲሁም ላይቭ ላይ አሁንም ድረስ ላይቭ ላይ እየሰባሰቡ ወንድሞቻችን ያሉት ማለት ነው። እነሱም አለማመስገን አይቻልም። የተለያዩ ቪዲዮዎች አብረው ምሽቱን ሲያሳልፉ እንዲሁም ባቡልከይር ጋር ያለውን ቪዲዮ ሰብሰብ አድርጌ እንትን እላቸዋለሁ፣ አሳያቸዋለሁ። እነ ብሩክ ኒውስም ይሄን ቻሌንጅ ተቀላቅለው ቪዲዮ ሲሰሩ ነበረ። ናሁም ፎንቲ፣ ብዙ ሰዎች ማለት ነው። ለማንኛውም ከልብ እናመሰግናለን። ለማለት ወዳለው ቪዲዮን ሰርች ላድርግና ማሻአላ ማሻአላ ማሻአላ ብሎ ወላይ አዱናይም አለማመስገንና አለማርነቅ አይቻልም። ከክፉ ነገር አላህ ይጠብቀው ለማለት ተወዳል። ይኸው ዘጠኝ መቶ አስራ ዘጠኝ ሺህ ስምንት መቶ አላሁ አክበር ማሻአላ እዚህ ደርሰናል አንድ ሚሊዮን ዛሬ እንገባለን ትናንትና ወንድሜ ላይቭ ላይ ገብቶ መቼ ይገባል ብለህ ታስባላችሁ ብሎ ብዙዎቻችሁ ሲጠይቁ ነበር ነገ ነገ ነገ እንገባለን ብየው ነበር ልንገባ ነው ማሻ አላህ አልሐምዱሊላህ ረብላ ላይ በጣም ደስ ይላል ቪዲዮች አሉን እንመልከት ላይክ እያደርጋችሁ ለብዙዎች ተደራሽ አድርጉልኛ ጀ በጣም ደስ ይላል ኦርጋናይዝ ናቸው በጣም ነገ አምስት ሺህ ሰው ማገዝ በጣም ከባድ ነው ግን ያው ቀላል እያስመሰላችሁ ነው ሲታይ ከውጭ ማለት ነው። በጣም ቲንክ ዩ አመሰግናለሁ። ምን ኢቭን ወጡን ሲጨልፍ እንትሳረ እንዳይ ጎድል እየፈራውኝ ነበረ። ጨምር ትላላችሁ እናንተ። ግን ሰው አሪፍ ላይ ናቸው እግዚአብሔር ይመስገን። ሰውን በቃ የበለጠ ከመጣ ብዙ ሰው ማገዝ ይችላል እንጂ ነገብሩ ነው ስንቆም በጋራ የተስፋ የጎበጠ ወገብ የተዘጋ እንደበት በርፋ የታጠፈ ነገ ብሩህ ነው። ስንቆም በጋራ የተስፋ ጎሲ ቀድ የደጎች አሻራ ይቀየራል ሕይወት ባለበት ታይረግትም በጌታችን እዝነት መቼም ተስፋ አንቆርጥም። የዛለ ትከሻ፣ የደከመ ጉልበት፣ የጎበጠ ወገብ፣ የተዘጋ አንደበት። ከምንም ተነስተን ሰባት መቶ ሰባ ሺ አካባቢ ገብተና። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ የባቡል ኸይር ቤተሰቦች፣ ኢትዮጵያውያን በሙሉ አላህ ይስጥልኝ እንግዲህ በአንድ ሌሊት ከምንም ተነስተን ምንም ተነስተን 770 ሺ አካባቢ ይገብተናል። ኢንሻአላህ በዚህ አይነት ከበረታን ዛሬ አንድ ሚሊዮን እንገባለን። ሁላችሁንም የተባበራችሁትን በሙሉ ከልባ አመሰግናለሁ። አሁንም ላይፍ ላይ ነው ያለነው። ወጣቶቹ በጣም ብዙ ስራ ያለባቸው ስራቸውን ትተው ይኸው። አራት ሰዓት ሊሞላቸው ነው እንቅልፍ ሳይተኙና በጣም ነው የምናመሰግነው መሰግነው ጀዛኩላሁ ኸይር። አሁንም ላይፍ ላይ ነን። እንግዲህ ገብታችሁ ሼር አድርጉ፣ ፎሎ ያላደረጋችሁ ፎሎ አድርጉ። በድጋሚ አመሰግናለሁ። አላህ ይስጥልን። እሺ ሌላው ያው እንደነገርኩ የምገብ አገልግሎት ነው የምንሰጠው፣ ይያለው በቋሚነት ያው ቤተሰቦች እዚህ አይመገቡም። ምግብ በምሳቃ ነው ይዘው ይሄዱት። ሁሉም እንደዛ ነው፣ ምሳቃዎች አላቸው። ምሳቃቸውን ወስደው በንጋተው ይዘው ሲመጡ ግዴታ እናጥብላቸዋለን። እነሱ አጠቡትም አላጠቡትም በንጽህና ታጥቦላቸው በቀጣዩ ቀን ይዘው ይሄዳሉ ማለት ነውና፣ ባቡልከይር የመጣ እቃ ሳያጥብ ሄደም እንግዲህ አንዱ ለተቃለቅ ለቀለቀ እንዴ ደስ ይለኛል። አሁን ግን ምንድን ነው የሚጀምረው? ይኸው አቡዬ አሳዩት። ከዛ ጀምራለሁ። አንድ አነሳለሁ። ያቺን ቃ Okay, I start from here. Okay.

ከዚህ ነው የምጀምረው ማለት ነው እኔ አሁን እቺ አሁን ለምሳሌ ይሄ አ ገባኝ አይ